ሰላም ጤና ይስጥልኝ፣ እንደምናላችሁ። ሚሊክ ደሳልኝ እባላለሁ የዴ ሚኒስትር ሴት ስቶክ ማናጀር ነኝ። ለረጅም ጊዜ የያዘውን ዴ ሚኒስትር ሴት ስቶክ ብሎ

አራት፣ ለአንድ አባወራ አንድ ሊፍት ማለት ነው። ለአራት አባወራ ደግሞ የራሳቸው አራት ሊፍት ይኖራቸዋል ማለት ነው። ሌላው የኛው ሳይት ላይ ደግሞ ለየት ወደ ወደ ሳይት

አሁን አካባቢው በጣም አምሯል በጣም ተውቧል ማለት ነው ስለዚህ የምትጠቀሙበት ሰዓት አሁን ነው አሁን ያልተጠቀመ ደንበኛ መቼ የምጠቀም ምክንያቱም ገንዘባችንን ባንክ አስቀምጠነው ስለዚህ ምሳሌ አንድ ሰው ባንክ ላይ አንድ ሚሊዮን ብር ያለው ሰው የዛሬ አምስት ብር ቢወስድ ስድስት መቶ ሃምሳ ሺህ ብር እንዳለው መቁጠር መቻል አለበት ሰላሳ አምስት ፐርሰንት ስለሚቀንስ ማለት ስለዚህ ባንክም ብር ከምናስቀምጥ የቤት ባለቤት መሆኑ እንችላለን ማለት ነው ሸንዋ ክፍያዎቻችንም ደሞ ሁሉም ሰው እንዲጠቀም ቅድመ ክፍያ ዳውን ፔመንቶቻችንም ስምንት ፐርሰንት አርገናል ማለት ነው። ስለዚህ በደንብ መጠቀም ይቻላል። የመጀመሪያ ክፍያ ስምንት ፐርሰንት ነው። ቀጣይ አስራ አምስት ነው። ከዛ ቀጣይ አስራ አምስት ነው። ከሶስት ዝር በኋላ ደግሞ የባንክ አማራጮችን አስቀምጠናል ማለት ነው። ስለዚህ ከባንክ ጋር ብድር ያመቻችንላቸዋል ማለት ነው። ስለዚህ አሁንም መጠቀም ይቻላል አንልባችሁ ማለት ነው። የመጨረሻው ብሎክ ነው። አሁን በኋላ ለሙነይ እንደዚህ አይነት ሳይት እንደዚህ አይነት ቦታ የለንም ማለት የመጨረሻችን ነው። ጨርሰናል ማለት። ስለዚህ አሁን ያሉትን ቢልዲንጎች በደንብ መጠቀም መቻል አለብን። ሁሉም ሰው መጠቀም መቻል አለበት። ሌላው ውጭ ሀገር ያሉት ና ወንድሞቻችን ቤተሰብ ላይ መኖር ይችላል ምንሰታችሁን በዚህ አማራጭ መጠቀም መቻል አለባችሁ። ሁሉም ሰው በደንብ መጠቀም ሁሉም ሰው እድሉ ማግኘት ይችላል ባይሚኝ ማለት ነው። ሌላ የት ያደረገው ከፍ አርጎ ይከፍል ደግሞ እስከ ሰላሳ ፐርሰንት ዲስካውንቶች አሉ ማለት ነው። ስለዚህ አሁንም እድሉ መጠቀም ይቻላል። ላለው የመጨረሻውን ስትሮክ ታታይቀሙ ላለው አመሰግናለው ይቀም